ሁላችሁንም ሰላም ብያለሁ ብያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ስትጀምሩ በላይክ ጀምሩት። ሁልጊዜም ግዜም የምታበረታቱን አሪፍ የሆነ ሐሳብ አስተያየት፣ ኮሜንት ላይ የምትጽፉልኝ፣ ሼር የምታደርጉልኝ ሁላችሁንም ከልብ አመሰግናለሁ። ሰሞኑን ጠፋ ብያለሁኝ፣ እንዲሁም ደግሞ እነ ፍቅር ቪዲዮ እየሰሩ ነው። በዛም ሐሳብ ይህን ሰሞን አልሰጥም ማ ቅርቅር ብያችኋለሁ። በእርግጠኝነት የፈንድሻ ፋሚሊ ሆይ ትላላችሁ እና ደስ ይላል። እየበረቱ ነው እየሰሩ ነው በፉአድ ቻናል በቡርካ እንዲሁም ደግሞ በፍቅር በፈቲያ ግን እየተለቀቀ አይመስለኝም። ብቻ ግን አሪፍ ስራ እየሰሩ ነው። ሁሉም ሰው የተሰማራበትን ስራ ሲሰራ በጣም ደስ ይላል። ግን ደግሞ አንዳንድ የሆነ ሀሳብ ለመስጠት እነሱ መልሰው አይሄን ነበር ብለው ስለሚያስረዱ ያን ያክል ለየት ያለ ሀሳብ ባልሰጥ ደስ ይለኛ ዛሬ። ምክንያቱም እያንዳንዱ ነገር የሆነ ጥያቄ ምልክት አለበት ለማብራራት ደግሞ እነሱ የራሳቸው እቅድ ወይም ደግሞ አላማ የመጡበት ርዕስ ምን እንደሆነ መጨረሻውንና መጀመሪያውን ስለሚያውቁ ያው ስራ እስከሆነ ድረስ ይበርቱ። ድራማ ነው መልካም ስራ ብያለሁ። እንግዲህ የተለያዩ ርዕሶችን እያመጡ እየተጨቃጨቁ፣ እንዲሁም ደግሞ ንትርክ ላይ ነበሩ። በመሀል ደግሞ ስምምነት አድርገው ደስ የሚል አሪፍ ቪዲዮ እየሰሩ ነበረ። በተለይ ለፈትያ ቻናል የከፈቱላት ቀን የዛን ቀን አሪፍ የሆነ በጥሩ ሙድ ላይ ነበሩ። ሰሞኑን ደግሞ ልክ እንደ በፊቱ ተመልሶባቸው ጭቅጭቅ ላይ ናቸው። እንግዲህ ለምን እንደሆነ ባላቅም ማለት ነው። ይህ ነገር ለእነሱ ተመችቷቸው ሊሆን ይችላል። ላይ ብሩካ ጓደኛ ላስተዋውቃችሁ ብሎ የተወሰነ ወከባ ተፈጠረ። ከዛ ይለጥቃል ደግሞ ፍቅርን ይቅርታ በያት ብሎ ልጅቱን ሲያመጣት ፍቅር ላይ ደግሞ እሷ እሺ ይቅርታ ብላ ግን መለስ ብላ ውሃ እስከ መድፋት ደረሰች ማለት ነው። እዚህ ጋ ይጀምራል ትላላችሁ ድራማቸው እና ከዛ በኋላ ደግሞ ፈትያ ደግሞ ድራማውን ስትቀጥለው ለብሩካና ለፍቅር ስጦታ ስጪ ተብያለሁ ካልታወቀ ሰው ብላ ስጦታው እንድሰጥ አደረገች። ከዛ በኋላ ፉአድ ቅር አለው ፍቅርም እንዲሁም ደግሞ ብሩካም በዛ ነገር ብዙ ደስተኛ ስለተሰጣቸው ብቻ ያን ያክል ደስተኛ አልሆኑም ነበረ። ምክንያቱም እዛ ጋር ፉአድ ይቅር ብሎት ስላዩ ማለት ነው። እንዲሁም ደግሞ ፈትያ እሱን ጠርታው ስለነበረ ፉአድን መጥራትም ስለሌለባት፣ ስጦታው የነሱ እስከሆነ ድረስ ይህንን ነገር ማድረግ አልነበረባትም። ያው ግን ድራማው እንዲቀጥል ስለተዋለ ይመስለኛል። ያንን አስመልክቶ ፍቅር ይቅርታ ለማለት ዝግጁ ሆና እንዲሁም ደግሞ የሚያስደስተውን ነገር ገዝቼለት ልሄድ ብላ ብሩክን ስታማክረው፣ ብሩክ ደግሞ ምንድን ነው ያደረገው? አይ ፈትያና ፉአድ በአንድ ላይ ቤት ተከራይተዋል ብሎ ነግሯታል። በዛን ሰዓት ፍቅርም ቅር ብሏታል። ያን ያክል ደስተኛ አልነበረችም። እና አንዳንድ ነገሮች ለቤት እቃ የሚያስፈልግ ነገር ብንገዛለት ይሻላል ብሎ ነበረ ቡርካ ለፍቅር ሲያማክራት የነበረው ማለት ነው። ፍቅርም ይህንን ሲነግራት በጣም ነው የተበሳጨችው። ምክንያቱም ለምን ከኔ የተለየ ነገር ምንም ነገር ሳያማክረኝ ምንም ነገር አያደርግም ነበረ ብላ ያው የተከራዩበት ቤት ስትሄድ ገና እቃ እያስገቡ ነበረ። ግን ደግሞ በጣም ነው የተናደደው የተበሳጨው ፉአድ ማለት ነው። ሁሉን ነገር ለኦዲየንስ ለምን ማሳወቅ አስፈለገ? እንዲሁም ደግሞ ለምን ካሜራማን ይዘህ መጣ ብሎ ቡርካን እየተናገረው ነበረ እና ተረጋግተሽ አዳም ጭኚ እንቺ እንደምታስቢው ምንም ነገር የለም። ገና ዕቃ እያስገባው ነው። ያልነገርኩሽ ደግሞ ብቻ ለመሆን ፈልጌ ነው። መረጋጋት ፈልጋለሁኝ ብዙ ደስተኛ አይደለሁም ብሎ ተናግሯታል። ከዛ በኋላ በጣም እሷም ተናዳ ስለነበረ ለምንድን ነው አንተና እሷ በአንድ ክፍል ውስጥ በትንሽ ክላስ ውስጥ እንዴት ልትኖሩ ቻላችሁ? ብላ በጣም ስትበሳጭ፣ እናንተ እኔን ለማናደር ነው ለማባሳጨት ነው እኔ የማልፈልገውን ንግግር እንድናገር እያደረጋችሁ ነው ብሎ በጣም ሲበሳጭ፣ ያው በጥም ብለዋለች ማለት ነው ፍቅር ፉአድን። ከዛ በኋላ ተቆጥታ ነበረ የወጣችው። እንደውም የባለፈ መጀመሪያ ላይ ድራማቸው ሳይጀምር በፊት ወደ ቡታጅራ መለሳለሁ በሚልባት ሰዓት ፍቅር አይ መመለስ የለብህም፣ እኔ ኖሮኝ አይደለም አዲስ አበባ የተቀመጥኩት፣ ስለዚህ ያለንን ነገር አብቃግተን እንኖራለን፣ ቤት ውስጥ ያለውን ማተሪያል ለሁለት እንካፈላለን ብላ እየነገረችው ነበረ ማለት ነው። ስለዚህ በብዙ ነገር ስለሚመካከሩም ስለሚደጋገፉም ስለሚረዳዱም እሱ ዛሬ ቤት ሲከራይ ያው ቤት ተከራይቻለሁ ስለ ስላላላት ብቻ ተበሳጭታለች ማለት ነው። ከዛ ደግሞ ቡራክ ደግሞ እሷ ያው ስለተናደደች፣ እንዲሁም ደግሞ ፉአድ ለብቻው ቤት ስለተከራየ ፍቅር ብቻዋን መሆን የለባትም፣ እኔ እንደወንድም ከጎኗ ልሆን ይገባል አሁን ላይ ብዙ ነገሮች ለሴት ልጅ ለብቻ መሆን ያስፈራልና ከጎኗ መሆን አለብኝ። መደሰት አለባት መከፋት የለባትም። ይህንን ነገር ሀሳብ አቀርብላታለሁ ምን እንደምትለይ ግን አላውቅም ብሎ እቤቷ ሄዶ እያማከራት ነበረ ይህንን ምክር እሷ ግን ሰዎችን መልመድ አልፈልግም አንዳንዴ ብቸኝነትም ጥሩ ነው ያጠነክረኛል ብላ ነው መልስ የሰጠችው። ምክንያቱም ይህንን ነገር ሀሳቡን ልትቀበል አትችልም በፍጹም ማለት ነው። ፍቅር ልትቀበል የማትችልበት ምክንያት ምንድን ነው? ፉአድና ፈትያ አብረው መሆናቸው በዛ ሀሳብ አልተስማማችም። ስለዚህ ብሩክና ፍቅርም አንድ ቤት እንደሆኑ በፍጹም ተፈቅዳለ ብዬ አላስብም። የነበረው ፈትያና ድ እንዴት በትንሽ ክላስ ውስጥ አንድ ጋር ሊኖሩ ይችላሉ? ለምን መሆን የለበትም ብላ ነው ሀሳቡን ያልደገፈችው ማለት ነው። እና ስለዚህ ብሩክ ደግሞ ይህንን ነገር እንዴት ሀሳቡን እሺ ትለኛለች ብለህ ከአሰብክ፣ ደግነቱ አብረ እንድትሆን አልፈቀደችም ማለት ነው። ምክንያቱም እሷ ብቸኝነት መርጣለች። አንደኛ ዝጋ፣ ያልተጠና ርዕስ አለበት ማለት ነው። ርዕሱ ቢጠና ኖሮ ተመሳሳይ ስለሆነ ለምሳሌ ፈትያና ፉአድ አንድ ጋር መኖራቸውን እሷ ስላልፈቀደች አንተ ደግሞ ከእሷ ጋር እንደ ወንድም ሆኜ ከጎኗ ሊሆን ሀሳብ ስትነግራት እሷ በምንም ነገር በሀሳብ ልትስማማ እንደማትችል ቀድመ ማወቅ ነበረብህ። ምንም ማድረግ አይቻልም። ምክንያቱም እዛ ጋር ተቃራኒ ሀሳብ ነው ስታመጣ የነበረው እንጂ በሀሳባቸው በነሱ አብረው መሆን እሷ ፈቃደኛ አልነበረችም። ስለዚህ በራሷ ህይወት ደግሞ ነገር ልትስማማበት አትችልም ማለት ነው፣ ይሄንን ሀሳብ ቢሆንም፣ ግን ዛሬ ፉአድ ስለነበረው ነገር የተፈጠረውን ነገር ሁሉ በአጠቃላይ ሲናገር ነበረ። ከፈትያ ጋር ምንም አይነት ግንኙነት እንዳልነበራቸው እንዲሁም ደግሞ ቡርካ ለፍቅር የነገራት የተሳሳተ መረጃ እንደሆነ ነበረ የተናገረው። ምክንያቱም አብረውም አይደሉም፣ ቤትም ሊከራ የነበረው ለብቻው እንጂ ከፈትያ ጋር እንዳልሆነ ተናግሯል ማለት ነው። ስለዚህ ፍቅርም ስትመጣ ራሱ የእሱን አትስሚው፣ እኔ ምነግርሽን ነገር አዳምጪ፣ ከሌላ ሰው ምንም ነገር አትስሚ ብሎ ነግሯታል። ብሩካንም ደግሞ ምንድነው አላማ ምንድነው ሀሳብህ? እኔ እና እሷን ለምንድነው እንደዚህ እያደረግ የምታራርቀው ብሎ ነግሮታል ማለት ነው። እንግዲህ ምንም ማድረግ አይቻልም። ያው የድራማቸው ርዕስ እንደዚህ ወዘገብገብ ያለ ስለነበረ ተመልካችንም በጣም እያወዛገቡት ይገኛሉ። ብቻ ግን ያው ስራ እስከሆነ ድረስ መልካም ስራ ብለን እንለፈው እንጂ እንደ ሀሳብ ግን ዛሬ ብዙ ነገር ማለት ይቻል ነበረ። ፍቅር ዛሬ ግን በጣም ታጋሽ ሆናለች። እነሱን ራሱ ተረጋጉ እያለቻቸው ነበረ። ፈትያ ደግሞ ፍቅርን እነሱ ሲነጋገሩ ይዛት ይሄዳለች ማለት ነው። ሁለቱ ግን እየተዛዛቱ ነበረ ማለት ነው። እየተዛዛቱ ግን እርስ በራሳቸው ሸር እየተደራረጉ ይደጋገፋሉ። ስለዚህ ምንም አይነት ጸብ የለም። ሁሉም ሰላም ናቸው፣ ፍቅር ናቸው። የስራ ጉዳይ ነው እንደዚህ የሚያደርጋቸው። መልካም የስራ ጊዜ ይሁንላችሁ፣ በርቱ፣ ጠንክሩ። ሀሳብ ካላችሁ ኮሜንት ላይ ጻፍ ጻፍ ማድረጋችሁን አትርሱ። ወዳችኋለውኝ። ሰላም ለሀገራችን ኢትዮጵያ ይብዛ። ባይ ባይ